መተት ሲላክባችሁ የሆነ መንፈስ እናንተው ሲገባ አራት ባህሪ ነው የሚኖራችሁ። ሶስት ባህሪ አራተኛው የራሳችሁ ነው። አንደኛ የሰይጣኑ የራሱ ባህሪ አለ፣ ሁለተኛ የደጋሚው፣ ሶስተኛ የአስደጋሚው፣ አራተኛ የእናንተ። ያ ማለት አባትየው አስደጋሚ ናቸው፣ ደብተራው ደጋሚ ነው፣ ሰይጣኑ ደግሞ በራሱ ክፉ ባህሪ ያለው የሁሉም ባህሪ የእናንተም ሲቀላቀል አራት ባህሪ ነው የሚኖርባችሁ። ይሄ በጣም ከባድ ነው የሚኖሩት ለጊዜው ግን እባካችሁ ራሳችሁን ጠብቁ። እኛን የተቃወሙ ሰዎች በሙሉ ልክ ናቸው ማለት አይደለም። ስህተት ካለብን እኮ እንታረማለን። እኛ ግን የእኛ ትምህርት ተቃዋሚዎች ደብተራዎች ብቻ ናቸው፣ ወይም የደብተራ መንፈስ ያለባቸው ብቻ ናቸው። ደጋግመን ነው የምንናገረው። መንፈስ በዚህ ዘመን አሁን ባለንበት ጊዜ የነጮችም ሊሆን ይችላል፣ የቤተሰብ የዛር መንፈስ ሊሆን ይችላል፣ በኃጢአታችሁ ምክንያት የመጣ ሊሆን ይችላል። መንፈስ የሌለበት ሰው የለም። ከላይ እስከ ታች ከሊቅ እስከ ደቂቅ አብዛኛው ሰው በሙሉ ተለክፏል። ሰው አሁን እኛ የሚመስል አንዳንዶቹ እንደዚህ ተራ የሆኑ ሰዎች መንፈስ አለብህ የለብኝም በሚለው ክርክር ውስጥ ምን ያስባሉ? መንፈስ የያዘው ሰው በሰንሰለት የሚታሰር ውዑ ብሎ የሚጮህ የሆነ የሚቀባጠር ምናም ምናም፣ ብቻ አብሮ ተመሳስሎ የሳቀ እየተጫወተ የሚኖር ነው መንፈስ ማለት ይህን ደግሞ በሂደት በልጅህ ላይ ታየዋለ፣ በሚስትህ ላይ በራስህ ላይ በገንዘብህ ላይ በኑሮህ ላይ በትዳርህ ላይ በእያንዳንዱ ሂደት ታዋል እ። ዝም ብለህ ትምህርታችን አዳምጥ። እየተቃወምከን ቢሆን ለእኛ መልስ ለመስጠት ሊሆን ይችላል። ዝም ብለህ ገብተህ ትምህርትን አዳምጥና ላይፍህን ስ የራስህን ላይፍ ስ የእኛን ትምህርት የምትቃወም በሙሉ ከዛ እዛን ሰዓት እንገናኛለን መስመር ላይ። እግዚአብሔር ልቦናችን ይመልሱላችን ነው። እኛስ ውጤታማነን የተነፈስነው ሁሉ ስራ እየሰራ ነው። ስጋ ወደሙን የሚቀበል ሰው እየበዛልን ነው። ደስ ይላል። ጨል የሚጥል ሰው እየበዛልን ነው። ከባድ አምልኮ የሚወጡ ከስር መሽቀጠል በጣሾች እጅ እያስጣልን ያለ ነው፣ እግዚአብሔር ይመስገን። ከሌላ እምነት እየመጡን ያሉት እግዚአብሔር ይመስገን። ከሱሰኝነት ከአዶሽን ከተለያዩ አይነት ሱሶች ውስጥ እየመጡ ያሉ ወንድሞች እህቶችን እያየን ነው፣ እግዚአብሔር ይመስገን። እኛ ስለ አንፍጠን ስራችን እየሰራን ነው። ውስጥ ውስጡን ምን ያህል ውጤታማ እንደሆነ የሚታወቀው የሆነ ቀን ድንገት ሹልክ ብለን ወተን የሆነ ነገር ስናደርግ ወዲያውኑ ስራው ይታያል ውጤቱ። ውስጥ ውስጡን ግን መስራት ነው ያለበት እኛ እናንተ ዝም ብላችሁ ሚዲያ ላይ አውሩ። እግዚአብሔር መንፈሱን ልኮ ማንን ኮንትሮል ማድረግ እንዳለበትና በማን እጅ ላይ በማን አስተምሮ ላይ ሃንድል መሆን እንዳለባቸው የሚያውቀው እግዚአብሔር ብቻ ነው። ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለሱ የእግዚአብሔር መንፈስ ይናገር፣ ስለምትናገሩት ነገር አታስቡ ብሎ የተናገረው ለዚህ እኮ ነው። እኔ እንደዚህ አይነት ተናጋሪ አልነበርኩም። ሳገለግል ድሮ ጓደኞቼ ያቁኛል፣ አብሮ የሚያገለግሉ ገብቼ መውጣት ነው ሰንበት ትምህርት ቤት እንደው ሊቀመንበር መንበር መሆን አላቅም፣ እንደው አመራር ስራ አመራር መሆን አላቅም። ሰንበት ትምህርት ቤት ትገባለው፣ አገልግዬ ወረብም ወርቤ ስነ ጽሑፍም አንብቤ መርሃ ግብር ተካፍዬ ሹልክ ብዬ ነው የምወጣው። ብዙም ያን ያክል እዛ ፊት ለፊትም አልታየም ያን ያክል ነኝ። ይሄ ራሳችሁ ጓደኞቼ፣ ወንድሞቼ ታውቃላችሁ። ታዲያ እንደዚህ ምንድን ነው የሚያስለፈልፍ ከየት አምጥተህ ነው ብትሉኝ፣ እሱ በእኔ ውስጥ የሚናገረው የእግዚአብሔር መንፈስ ነው። እንደዚህ ያ እንደዚህ ዝምተኛ የነበረው ሰው እንደዚህ የሚያወራው ያሉኝ ሁሉ አሉ። መንገድ አግኝቶኛል አንተ እንደዚህ ታወራለህ። ምን ላድርግ ታዲያ? ተናገር የሚለኝን እናገራለሁ። የሆንኩትን መናገር ነው በቃ። ተናገር ሲል መናገር ነው። ምን ላርገው? የገጠመኝን ጉዳት እንደ ትምህርት አድርግ ያቀረብኩት ሰው ተማረበት። የማየውን ነገር አመጣዋለሁ። ሰው ተማረበት፣ ተለወጠበት። ሰው ተጠንቀቁ አልኩ፣ ተጠነቀቁበት። ወድቃችሁ ነበር እኮ ተነሱ ስል ተነሱበት። ጠፍታችሁ ነበር፣ ተገኙ ስል ተገኙበት። ትምህርቱ የሚያስገኝ ሆነ። ምን እናድርገው ታዲያ? በቃ ስለዚህ ፈረንሳይ ድረስ ሄዶ ትምህርታችን በአስተርጓሚ ይህን ያክል ስራ ሰርቷል። እግዚአብሔር የተመሰገነ ይሁን። ምክር አንድ፣ እባካችሁን ስለ እግዚአብሔር አገልጋዮች እየሰደባችሁንም ቢሆን ግን ትምህርታችን አዳምጡልን። እኛን ለመንቀፍም መልስ ለመስጠትም እንዲመቻችሁ ግቡና ሙሉን ትምህርት አዳምጡ። እስቲ ታጋሽ ሆኑና እውነት በትክክል ቴዎሎጂ የተመረክ እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነኝ ወይም ደግሞ ተመርቄ ወጥቻለሁና ኃላፊነት ይሰማኛል ለእኔ ሰዎች በቂ መልስ መመለስ አለብኝ፣ የሚላችሁ የምታስቡ ከሆናችሁ ጀምራችሁ ጨርሱት ትምህርቱን። እስቲ በደንብ አዳምጡት፣ መምህራን ብዙ ሰው ታተርፉበታላችሁ። እኛም ከመቃወም ይልቅ ፊታችሁን ታዞራላችሁ። ትውልዱን ማየት የምትችሉበት መነጽር ነው የምትዋሱት ከኛ። ይሄን አይደለም የልብ መነጽር ትዋሱን አላችሁ። አንዱ ይሄ ነው። ሁለተኛ ነገር ደግሞ ምእመናን፣ እግዚአብሔር ይስጣችሁ፣ ተባረኩ ቁም ነገር አግኝታችሁብን ይገኝበታልን ብላችሁ አዳምጣችሁ ጸልዩ፣ ጹሙ፣ ስገዱ፣ ቁረቡ፣ ንስሐ ግቡ፣ ከዚህ ነገር ውጡ። ይሄ እኮ ይሄ ነው ብለህ ስንናገር እሺ ብላችሁ በተግባር ስለፈጸማችሁ እግዚአብሔር ይስጣችሁ፣ እግዚአብሔር በእውነት አመሰግነዋለሁ። ይሄ ነው፣ ሌላ ምንም ነገር የለም። ሰላሙ ነው ምሩ ይላል። ጠንቃቃ ነው ጠላት ይሁን። አሁን ዓይነ ጥላ የለብኝም ስትል ይኖርኩ ሁሉ አሁን ድንገት ይመጡና አንዳንድ እናቱ ዋለኮ ሲባል የለም እኔ ላይ ሰባት ዘር ማንዘሬ ክርስቲያን ነው ይላሉ፣ ይፎክራሉ። ፉከራ አላዋጣም። ፉከራ ለጳውሎስም እንኳ አልሆነለትም። በኋላ እኔ ማነኝ አለኩ ትልቅ የነበረው ኃያል የነበረው ኧረ እኔ ትልነኝ አለ ዳዊትም። እንደዚሁ ብርቱ የነበረው ኧረ እኔ ትልነኝ አለ። ለዚህ ለሥጋ የተሸጥኩ ነኝ አለ ጳውሎስም ከኔ እንድለይ ሶስት ጊዜ ጸለይኩ አለ። ሰይጣኑ ማለት ነው። የብንያም ዘር ስለነበረት የተዋርሶ መንፈስ አለበት። ከኔ እንዲለይ ሶስ ጊዜ ጸለይኩ ግን ጸጋዬ ይበቃሃልና መጨረሻ ሲሞት ነው የተለየው እና በጥንቃቄ መርምሩ ይላል። ጠላት የነ ጊዜ ሰጥቶ ለዚህ አይነት ጉዳይ ቦታ ሰጥቷል። ለሰብአ ሰገል ትልቅ ቦታ ሰጥቷቸዋል። መንፈሳዊ በረከት መምጣት ሲጀምር አንዳንድ ጊዜም ጠላት ይከብሃል አሁን ሰብአ ሰገል ተከበቡ በደንብ ተከበቡ እና እንሰግድለታለሁ በቃ ንገሩኝ እነርሱም ንጉሱን ሰምተው ሄዱ ይላል በዘመኑ የነበረውን ትልቁን ሰው ሰሙት ግን ውስጡ ሌላ ነው እግዚአብሔር ይንገረን ውስጡ ሁሉም ሌላ ነው ወገኖች እግዚአብሔር አምላክ ወይ ንገረን እንበለው ሰምተው ሄዱ አይደል የሚለው አሁን አደመጡት። ከሱ በላይ ትልቅ የለም። ከሱ በላይ ብርቱ የለም። ከሱ በላይ በዛ ቦታ ላይ በዛ ግዛት ውስጥ አዋቂ የለም። የሕዝቡ መሪ ነው። ጊዜና እድል ሰጥቶት ንጉሥ ነው። እስራኤልም በሙሉ ተቆጣጥሯል። እነሱ የሚፈልጉትን የሚከበረውን፣ የሚተወለደውን የአይሁድ ንጉስ አሁን በኮከቡ ነበር የሚመሩት። አሁን ንጉሱ ሌላ ኮከብ ሆነና ቁጭ አለ። ሌላ ኮከብ ይጠብቀሃል በቃ ሰምተው ትሄዱ። እነሆም በምስራቅ ያዩት ኮከብ ህፃኑ ባለበት ላይ መጥቶ እስኪ ቆም ድረስ ይመራቸው ነበረ። ህፃኑ ያለበት ቦታ ላይ እስኪቆም ድረስ ምን ይላቸው ነበር? ይመራቸው ነበረ። ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ከሄሮርሱ ወጡ። እግዚአብሔር ስሙ የተመሰገነ ይሆን። ከሄሮርሱ ሲወጡ ማንን አገኙ ደግሞ ኮከቡን? አገኙት። የመጀመሪያው መሪያቸውን አገኙት። የመጀመሪያው መሪያችንን አላገኘንም። መሀል ላይ ሄሮርስ ሳላየ መንበርከክ መስገድ በምትፈልግበት ህይወት ውስጥ ሌላ ሄሮርስ ሲመጣና ያዳክማል። በፍቅረ ነዋይ ባለን ሀሳብ እንቅልፋተን ስናደር በመንፈሳዊ ህይወት ባለው ውሳኔ ላይ እንቅልፋችን ይመጣል። ለነገ ለምናገኘው እቁብ ወይም ነገ ለሚመጣ ትርፍ ዛሬ እንቅልፋተን ስንጓጓ ለጸሎት በሚሆንበት ጊዜ አቤት ያለው አዚም አቤት አቤት አቤት እንቅልፍ ያጣህበት ጉዳይ ለስጋዊ ትርፍ ነው። ለመንፈሳዊ የምሰጠው ቦታ ግን ከህሊና ፈቃድ ጋር አይገናኝም፣ አይስማማም፣ ይጣላል። አሁን እነሱ ከመጀመሪያው ከመጀመሪያው መሪያቸው ጋር ተገናኙ። ኮከቡን ባዩ ጊዜ በታላቅ ደስታ ኤሮርስ በገቡ ጊዜ ቤተ መንግስት በገቡ ጊዜ ታላቅ ደስታ አይለንም። አስቡት፣ ዓለም ደስታን ለማምጣት ስንት ጊዜ ሞክርን? በትልልቅ የዩኒቨርሲቲ ተቋም መገንባት እንደስታለን ብለን ነበር። በዛ ውስጥ ረጅም ዘመናት የተማሩ ልጆች ለትውልዳቸውም ሆነ ለቀጣዩ ቤተሰብ የፍሬ ኃይል ሆነው ጸጋንና የተረፈረፈ ሞገስን ይሰጣሉ ብለን አስበን ነበር። አልሆነም ደስታ ይመጣም ከላይ ካልተለቀቀ ደስታ ያለው ከላይ ነው በአመጋገብ መሻሻል ደስታ ይመጣል ብለን ጠዋት እንቁላሉን ጥብሱን ዱለቱን ከሰዓትም እንደዚሁ ቁርጡን ክትፈውን ማታ እራታችንን ቅቅሉን ምኑን ውስኪውን ምኑን አልነው ደስታ ይመጣል ብለን ነው ታገልን ግን ደስታ የለም አልመጣም በኋላ እንዳውም ጨጓራ የያዘንና ማግሳት ጀምረ። ሳትበላ ሳትጠጣ ታገሳለህ ትላለህ። አለም ደግሞ ለማክሳት አንቡሃ አንቡሃ። ጩኸት ሁሉ አንቡሃ ሆነ፣ ጸሎት ሁሉ አንቡሃ ሆነ። ምን ዋጋ አለው? የለም፣ አልሆነም። ወደ ላይ ቀና ስትል ነው ደስታ ያለው። ይሆን ደስ አላቸው፣ በታላቅ ደስታ እጅግም ደስ አላቸው። ወደ ቤት ገብተው ህፃኑን ከእናቱ ከማርያም ጋር አዩት፣ ወድቀው ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና እጣን ከርቤም አቀረቡለት። ከዚህ በኋላ እግዚአብሔር ደግሞ ስራውን ይጀምራል። መጀመሪያ በኮከብ ነበር የተመሩት፣ በኮከብ ብርሃን የተመሩት። አሁን ደግሞ ከሰገዱ ከተንበረከኩ ሳጥናቸውን ከከፈቱ በኋላ የበረከት ስራ እኮ እዚህ የምትባሉ፣ ስለዚህ ነው የእኔን ድርሻ እየተወጣሁ ነው። የእናንተን ድርሻ ደግሞ ሳጥን መክፈት ነው፣ ኪሳችሁን መክፈት ነው፣ አይደል? እንደ ድርሻ ነው። በቃ ይሄ ይሄ ከውስጥህ በምታደርገው በጎነት ነው። እኔም ሳጥን ልከፍታለሁ። እኮ አገልግያለሁ ብዬ የምመጻደቅበት ሁኔታ አይኖርም። የበረከቱ ጊዜ በረከት ተካፋይ መሆን አለብኝ ይጨምራል፣ እንጂ አይቀንስም። ስጡ ይሰጣችኋል የሚለውን ኃይለ ቃል ለዘመናት አምንበታለሁ። እንደ ቃል ልዮቹና እንደ ጠንቋዎቹ እንደ አስማተኞቹ ቢሆን ቀላል የጨጓራ መድኃኒት አለ፣ የኩላሊት መድኃኒት አለ፣ የችፌ መድኃኒት አለ ተብሎ እንኳ የሚገኘው ገንዘብ ቀላል አይደለም። የዓይነ ጥላ ሁሉ አለ ይላል፣ የሚያሸና መድኃኒት አለ ይላል። መጀመሪያ ልባቸውን ከፈቱ፣ ከዛ ሳጥናቸውን ከፈቱ። አንዳንድ ጊዜ የማይስማማን ሳጥንን ከፍትና ልባችንን አንከፍትም ይሄ ጠባለው ማለት ነው አንዳንዴ ልባችንን ከፍትና ደግሞ ሳጥን አንከፍትም ይምታታብናል ስጦታ ከሆነ ስጦታ ነው ከሁለቱም መገናኘት አለበት ሰብአ ሰገል ሁለቱም ነገር ነው የተገናኘው ልባቸውም ሳጥናቸውም እግዚአብሔርን አመለከ ከዚህ በኋላ ወደ ሄሮድስ አይመለሱም እግዚአብሔር ስሙ የተመሰገነ ይሁን ወዴት አይመለሱም አይመለሱም በቃ እንዲህ የሚል ቃል ታገኛላችሁ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በህልም ወደ ሄሮድስ እንዳይመለሱ በህልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እንዲህ እያሉ በጥንቃቄ እንደዚህ ያለን የጋበዘን ያበላን ያጠጣን ለተንኮል ነበር እንደለካ አሉ። ሚስጥሩ የተገለጠው በሌላ መንገድ ሂዱ ሲላቸው ነው። በቃ ወደ ሄሮድስ እንዳትመለሱ። ሄሮድስ ሕፃኑን ሊገለው ይፈልገዋል። ስለዚህ እናንተ በጥንቃቄ መርምሩና፣ እሰግድለታለሁ ያለው ውሸቱን ነው። በህልም ተረድተው አሁን የህልም መረጃ እግዚአብሔር እኮ በህልም መንገድ ይነግራቸዋል እኮ አንዳንድ ጊዜ ብዙ የሚነግራቸው ነገሮች አሉ። ግን ስለማናገናዝበው በመንፈሳዊ ተስፋና ራዕይ ውስጥ ስላልነበር መረጃዎቻችን በቀና መንገድ የተተረጎሙ አይደሉም እና በህልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ ይለናል። ይሄ ነው እንግዲህ የጌታ ልደት ሌላ መንገድ አለው። እሺ፣ ለሀገራችንም ለህዝባችንም እግዚአብሔር ሌላ መንገድ አለው። ለትውልዳችንም ሌላ መንገድ አለው። እኛ በስጋ ሌላው አለም ላይ ወደቅን፣ ተንጠለጠልን። እንድንወድቅ ነው የሚፈልጉት እኮ የራሳችን የሆነውን ይዘን እንዳንቆም በራሳችን በኩል ያለው ኃይላችን እንዳይጠናከር በጣም ይፈልጋሉ። ሻል ብሎ የሚወጣ ሰው ካለ ቀስ ብለው ተቆጣጥረው እንደምንም ብለው አዳክመው ጊዜውንና ዘመኑን ጨርሰው እስኪሞት ድረስ ይከታተሉታል። የተሻለ ሰው ካለ የተሻለ የበረከት ሰው ካለ እና ናለው። ግን ከእግዚአብሔር ጋር ከሆነን ሌላ መንገድ አለን። ምቀኛውን ሸረኛውን የዘመኑን ኢሉሚናቲ እነ ባፎሜትን እነ ፍሪሜሰንስን እነዚህን ሁሉ እናልፋቸዋለን። እነሱ ረጅም ነው። እነ ቦን ንድ ስከለተን እነዚህ የአጥንት አምላኪ ነጮች ዛሬ ኢንዱስትሪውን ዓለም በሙሉ የያዙት በጠቅላላው ትውልዱን አምክነው ደብዛውን አጥፍተው እነሱ ብቻ ለመኖር የሚስገበገቡት በመንፈስ ባርነት የዘመቱብን እነዚህን ሁሉ የምናልፍበት ሌላ መንገድ አለ። ነጮች ወዳጆቻችን እኮ አይደሉም። አይ ምሳሌ ድሮ በስጋ ባርነት አለምን ቀጠቀጡ፣ አሁን በመንፈስ መጥተዋል። የአበሻውማ ጭራሽ ብሶበት ከሌላው አለም በካልሲ ይቀናል። በካልሲ ጫማውን ተው። ይህን ያህል ለምን ሆን ስንል መንገድ አተን ነው። ክርስቶስ ጋር ስንጠጋ ሌላ መንገድ አለን። አ ከክርስቶስ ስጋና ደም ጋር ስንያያዝ ምን አለን? ሌላ መንገድ አለን። ሌላ መንገድ ከክርስቶስ የዘላለም ህይወት ጋር ስንጨባበጥ ሌላ መንገድ አለን። መንገድህን እስቲ ያሳየን ስንለው እኮ ሄሮድስንም ያሳየናል። በተስፋ ቃል ዝም ብሎ የሚሞሉንን መስሎ የታያቸውን እየተናገሩ ለልቦናችን እውነት እያስመስሉ የሚያወሩንን ሁሉ ያኔ ታውቋቸዋላችሁ። ለካ ውሸት ነው ውሸት ነው። ሄሮድስ ነፍሰ ገዳይ ነው። እኔ ሰግዳለሁ ያለው ውሸቱን ነው። ስለዚህ ብዙ ሬወት ዓለሞች ወደ ሃይማኖት ይመጡና ጠጋይዱና የሚፈጥሩት ችግር የተወሳሰበ ነው። እግዚአብሔር ከሁላችን ጋር ይሁን። በክርስቶስ ስጋና ደም ታነጸን የመንግስት ወራሾች እንድንሆን አምላካችን ያብቃን። አሜን።